በዚህ ክፍል 66 የእንግሊዝኛ ኢንትራንስ ኤግዛም ላይ በተካታይ እና በተደጋጋሚ የሚጠየቁ ሁሌም የማይቀሩ የሆኑ የኢሴ ታይፕ ኩስችኖች የምንሰራበት ቪዲዮ ላይ እንገኛለን። እንግዲህ በዛ ላይ ቪዲዮዎችን እንደወትሮ አራት ጥያቄዎችን ለመስራት እንሞክራል። እነዚህ አራት ጥያቄዎችን ሰራ እንግዲህ ኤክስፖስተሪ፣ ዴስክሪፕቲቭ፣ ናሬቲቭና አርጉመንታቲቭ ነው አይደለም የሚለውን ነገር እየወሰነ እንዲሁም የአራቱ ልዩነታቸው ምን እንደሆነ እንዲሁም አንድ ሀሳብ ገና ከጀምሩ ወይም ደግሞ አንድ አረፍተ ነገሩን አይተን የአንድን ፓራግራፍ ወይም አንቀጽ ምን አይነት ሊሆን ይችላል ወይም ደግሞ ምን አይነት ኤሴይ መሆን አለበት የሚለውን ነገር በቀላሉ የምንወስንበትን ቴክኒክና ሚስጥር ለማየት እንሞክራለን እንግዲህ ወደ ጥያቄዎቹ እንሄዳለን ማለት ነው። አይ ጃምፕድ ኦፍ ዘ ባስ ቢፎር ኢት ስቶፕድ ኢን ቢጋን ዎኪንግ ዳውን ዘ ስትሪት አስ አይ ሃቭ አራይቭድ ኤርሊ አይ ዲሳይድድ ቱ ሉክ አት ዘ ሾፕ ቢፎር ጎይንግ ሆም። ይሄ ምን እየሰራ ነው? ወይም የኦቶሩ አላማ ምንድን ነው? በዚህ አንቀጽ ውስጥ አንድን ሰው ከባስ ከወረደ በኋላ የገጠመው ወይም ደግሞ ያደረገውን ክስተት በቅደም ተከተል እያስቀመጠ ነው አይ አይ አይ እያለ እሱ የገጠመውን እኔ እንዲሆንኩኝ እንዲገጠመኝ እንዲያደረግኩኝ ከዛ እንዲሆንኩኝ እያለ የአንድ ሰው ወሬ ታሪክ የነገረን ነው ወይም ገጠመኝ። እንደዚህ አይነት እንትኖች፣ ሐሳቦች ከተተረኩ ኦልዌይስ እንትኑ ምንድነው ማለት ነው የአንቀጹ አይነት ኔሬቲቭ አንቀጽ ነው ማለት ነው ወይም ተራኪ ድርሰት ነው። ሁለተኛው ጥያቄ he has got a very beautiful eyes with a great smile moreover he is hard ዴዲኬትድ ኢንፖላይት ሎግ እሱ በጣም ቢውቲፉል ኤይስ ደስ የሚሉ አይኖች አሉት ግሬት ስማይል ፈገግታው በጣም ያምራል ሞር ኦቨር በተጨማሪም ሂ ኢዝ ሃርድ ዎርክ ጠንካራ ሰራተኛ ነው ዴዲኬትድ ኢንፖላይት በጣም ደስተኛና እንዲሁም ሰው አክባሪም ጭምር ነው በጣም ትጉህ ነው ስራው ላይ አሁን ይሄ ምን ያደረገ ነው አንድን ሰው ይየገለጸው ነው እየገለጸው ነው ማለት እንደምናየው አድርጎ ስዕላዊ፣ አድርጎ ስዕል እየሳለ ነው ስለ አንድ ሰው። እንዴት ብዙ ጊዜ ዴስክሪፕቲቭ ወይም ስዕላዊ ድርሰት የተለያየን ሰውየውን ወይም ነገርየውን ለመግለጽ የተለያዩ ቃላቶችን ወይም ደግሞ ቢዩቲፉል ወርዶችን ይጠቀማል። ለምሳሌ አሁን እዚጋ ቢዩቲፉል የሱ አይኑን የገለጸልን ነው፣ እስማይሉን የገለጸልን ነው። እንዲሁም ደግሞ ጠንካራ ሰራተኛ መሆኑን እየገለጸ ነው። እንደምናየው አድርጎ አንድን ሰው እየሳልልን ስለሆነ ይሄ በቀላሉ ዴስክሪፕቲቭ ወይም ስዕላዊ ድርሰት ነው ማለት ነው።

አሁን እዚህ ጋር ዊ የሚሉት ማናቸው ነው? እነሱ የሆነ ነገር እየገለጹ ነው፣ ግን ሞር ፒክቸሩ አሁን እዚ ጋር የኦቶሩን ዋና አላማ ምንድን ነው? ሰምበዲ ወይም ደግሞ ብዙ ናቸው የገጠማቸውን የነገሩ ነው። ስለዚህ ይሄ በቀላሉ ናሬቲቭ ወይም ደግሞ ተራኪ ድርሰት ነው ማለት ነው። ዘ ኢንተርኔት ሃዝ ፕሮቫይድድ ግሬት ቤነፊት በት አት ዘ ሴም ታይም ኢት ሃዝ ኦልሶ ክሪኤትድ ፕሮብለምስ ኤንድ ኢንኢኳሊቲስ እሺ በቀጣይ እንትን ላይ እዚህ ጋር ምን ያደረገልን ነው? ኢንተርኔትን እየገለጸ ነው። ኢንተርኔት እንዴት ነው እየገለጸ ያለው? ወይም ደሞ ስለ ኢንተርኔት መረጃ እየሰጠን ነው። ኢንተርኔት ሃዝ ፕሮቫይደድ ግሬት ቤኔፊት፣ ጥቅሞች አሉት፣ ጉዳቶቹም ደሞ አሉት እያለን ነው። አሁን እዚህ ጋር ሁለት ነገሮችን የሚያወዳድር ከሆነ ኤ እንዲ እንዲህ ጥሩ ነገሮች አሉት፣ ቢም እንደዚህ ጥሩ ነገሮች አሉት። እዚህ ጋ መጥፎ ነገር ሲኖሩ፣ እዚህ ጋ መጥፎ ነገሮች አሉ። ወይም ደግሞ ኮንትራስት ሊሆን ይችላል። ኤ ጥሩ ነገር አለው፣ ቢ ግን ይሄ የለውም እያለ ሊያቀርብልን ይችላል። ምንም አይነት ሳይድ ሳይዘው ቶሮ ማለት ነው፣ ወይም አንዱን ሳይደግፍ ሌላው ሳይነቅፍ ማለት ነው። ሁለቱም ኮምፔር ወይም ኮንትራስት ሊያደርግልን ይችላል፣ ወይም ዲፋይን ሊያደርግ ይችላል፣ ወይም መረጃ ስትሬት ፎርዋርድ አድርጎ መረጃ ሊሰጥን ይችላል። እነዚህ ሁሉ ኤክስፖስተሪ ናቸው። ያው የመረጃ አቀባበሉ ይለይ እንጂ ኤክስፖስተሪ ፓራግራፍ ነው። ኤክስፖስተሪ ፓራግራፍ መጀመሪያ ሆኖ ከዲፊሽን ፓራግራፍ ከሌሎች ከኤክስፕላናቶሪ ክላሲፊኬሽን ከተለያዩ አይነት የፓራግራፍ ማካከለቶች የተሰበሰበ ነው። አላማው ታይቶ ነው ብለናል። በአራት የተከፈሉት ዋና አላማው መረጃ መስጠት እስከሆነ ድረስ እነዚህ ሁሉ በአንድ ተሰብስበው በቃ መረጃ መስጠት ስለሆነ ኤክስፖዚቶሪ ወይም ገላጭ ድርሰት ተብሎ ተቀምጧል ማለት ነው። ስለዚህ አሁን እዚህ ጋር ኢንተርኔት መልካም ጎና እና ደካማ ጎኑን እየነገረን ነው። ስለዚህ እያወዳደረ እያነጻጸረ እዚህ ጋር ጥሩ ነገር አለው እዚህ ጋር ደግሞ መጥፎ ነገር አለው እያለ እያስቀመጠን ነው። ስለዚህ ይሄ በቀላሉ ኤክስፖዚተሪ ነው ማለት ነው። እዚህ ጋር ከአከራካሪ ድርሰት ጋር ምንም የሚያገናኘው ነገር የለም። አከራካሪ ድርሰት ግን ኦቶሩ ሁለቱ ነገሮች እያወዳደረ ወይም ያነጻጸረ ማቅረብ ሳይሆን እሱ ሳይድ ይዞ ነው ይሄ ይሄ ጥሩ ነገር አለ ይሄ መጥፎ ነገር ይሄ መሆን የለበትም፣ ይሄ መሆን የለበትም ምናምን ያለ ሬደሩ ያሳምናል ማለት ነው። ስለዚህ ይሄ በቀላሉ ኤክስፖዚተሪ አንቅስ ነው ማለት ነው። እንግዲህ ባለው በዛሬ ክፍል ትምህርታችን እንግዲህ በዋናነት የእነዚህ ዋና ዋና ልዩነትን ለማየት የሞከርንበት ነበር። ቀጣይ ክፍል ስልሳ ሰባት ይቀጥላል ማለት ነው። ፕሌሊስት ላይ ሰብሰብ አርጎ ኢንትራንስ ኤግዛም የሚል ስላለ እዛ ላይ ኢሴ ታይፕ ጥያቄዎችንም ሌሎችም ግራመር ኮስኖችን ለማግኘት ትችላላችሁ። ከፈተና በፊት ትልቅ ጥቅም ያላቸውና ሰብሰብ የተደረጉ ሁሌም የማይቀሩ ጥያቄዎች ስለሆኑ እንድታዩቸው በጣም ሪኮመንድ አደርጋለሁ። ጥያቄ ካላችሁ ኮመንት ላይ ጠይቁኛላችሁ። ሀቪነስ ታይም ታንክ ዩ ቨሪ ማች። በዚህ ክፍል 66